ሰላም እንዴት ናችሁ? ውዴ ቻናል የቤተሰቦች እንኳን በሰላም መጣችሁ። ላለሁኝ ዛሬ በቀላሉ የሚሰራ በቤት ውስጥ የሚዘጋጅ ኩኪስ አሳያችኋለሁኝ። ለዚህ የምጠቀምባቸውን ግብዓቶች እንደምታዩት አዘጋጅቻለሁኝ። ዛሬ በገበታ ቂቤ የሚሰራ አይደለም ምንሰራው፣ በሱ ምትክ ያዘጋጀሁታለሁ። እንደምታዩት እዚህ ጋር የተፈጨ ስኳር አዘጋጅቻለሁኝ መለኪያ ያደረግኩት በዚህ እቃ ነው ማለት ነው። እናንተ በብርጭቆ ወይም በሚመቻችሁ መለካት ትችላላችሁ ማለት ነው። እዚህ ጋር ትንሽ የሁለት ሹርባይ ማንኪያ የበቆሎ ዱቄት ነው ያዘጋጀሁት። ይሄ ጨውና ቤኪንግ ፓውደር ነው ማለት ነው። ትንሽ ትንሽ ፕላስ ሁለት እንቁላል አዘጋጅቻለሁኝ ይሄንን ለመስራት። በመቀጠል ደግሞ ቫኒላ አዘጋጅቻለሁ ማለት ነው። እነዚህን ግብአቶች እንግዲህ በመጠቀም በቀላሉ ኩኪስ መስራት እንችላለን ማለት ነው። አሪፍ የሆነ በጣም ጣፋጭና ምርጥ የሆነ ኩኪስ እየሰራሁኝ ያሳያችኋለሁ ማለት ነው። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያረጋችሁ ቤተሰብ እንሁን። አሪፍ አሪፍ ነገሮችን አሳያችኋለሁ አብራችሁኝ። ስለዚህ ዛሬ በገበታ ቂቤ ምትክ ወይም በሱ ቦታ የኦችን የአትክልት ዘይት ነው የምንጠቀመው ማለት ነው። የማንኛውም አይነት የአትክልት ዘይት መጠቀም ትችላላችሁ። የአትክልት ቅቤ ማለት ነው። ግን ይሄኛው ኦች የሚለው ብራንድ በጣም እኔ ስለሚመቸኝ ብቻ ሳይሆን ጥሩ ነው ጥሩ ቴስት ስለሚያመጣ ለዛ ፐርፐዝ እንጠቀምበታለን ማለት ነው። ይሄንን የላችሁ ወደ እቃው እያደረግኩኝ እንደ ቂቤ ነው በቃ። የልክ የገበታ ቂቤ እንደምንጠቀመው ሞር እንደውም ቴስቲ ያለውና ቂቤ ቂቤ የማይል እንትን ነው የሚያመጣውና በጣም አሪፍ ነው። ሞክሩት። እኔ ደግሞ አሁን እንዴት እንደሚሰራ እየሰራው ላሳያችሁ ማለት ነው። በሾርባ ማንኪያ እንግዲህ ሁለት ከግማሽ አካባቢ ነው ያደረግኩት። ይህ እንደምታዩት በጣም ብዙ ነው ራሱ የሚሆነው። በቂ ነው ይሄ፣ አሁን ለምንሰራው ኩኪ ብዛት በጣም በቂ ነው ማለት ነው። እናንተ እንደምትፈልጉት መጠን ብዛቱን ማመጣጠን ትችላላችሁ ማለት ነው። ከዛ ያዘጋጀሁት የተፈጨ ስኳር ነው፣ አይሲንግ ክሬም አይሲንግ ሹገር የሚሉት ማለት ነው። እኔ ግን በቤት ውስጥ ነው ያዘጋጀሁት። አብዛኛውን የምሰራቸውን ነገሮች ቤት ውስጥ ነው የማዘጋጃቸው። እናንተ ቀለል እንዲላችሁ ከፈለጋችሁ የታሸገውን መግዛት ትችላላችሁ ማለት ነው። ይሄንን ግማሽ ኩባያ በሉት፣ በኩባያ ብትለኩት እንኳን ግማሽ የሚያክል ኩባያ ወይም ግማሽ ብርጭቆ፣ የትልቁ የውሃ ብርጭቆን ግማሽ ያክላል ማለት ነው። እኔ ሳህኑ ስላደረኩት ነው። እሱን ትንሽ ትንሽ እያደረግኩኝ እንግዲህ በምታዩት መልኩ መተዋለሁኝ ማነው አደባልቀዋለው ማለት ነው። ልክ እንደዚህ አይነት ቴክስቸር እስከሚመጣ የተወሰነ እያደረግኩኝ በደንብ አዋህደዋለው ማለት ነው። በመቀጠል ያዘጋጇትን ግማሽ ምግብ ዘይት ወይም ደግሞ እናንተ ከፈለጋችሁ የራ ዘይትን መጠቀም ትችላላችሁ። እሱን እናረግና አሁንም እናደዋልቀዋለን። ስኳሩን ይሄ የተፈጨውን ስኳር ባንዴ አይደለም የምንጨምረው በደንብ እንዲዋሀድልን እንደዚህ እንደዚህ ትንሽ እያደረግን እያደዋለቅን ነው የምንጨምረው ማለት ነው። በአንዴ ከሆነ የምንፈልገው አይነት እንትን አይመጣልንም። አይዋሃድም፣ በቶሎም አይዋሃድልንም ማለት ነው። በኤሌክትሪክ እጅ መምቻዋን መጠቀም ትችላላችሁ። ግን ለኩኪስ በጣም ይሄን ያህል ኢምፖርታንት አይደለም፣ በእጅ መምታት ይቻላል። ምክንያቱም በጣም ይሄን ያህል ልክ እንደ ኬክ መደባለቅ ስለማይኖርበት ማለት ነው። እንደምታዩት እንዲህ በቀላሉ ይዋሃዳል። ስለዚህ እንደዚህ እያረግን ማማሰል ወይ ምንድነው ማደባለቅ እንችላለን ማለት ነው። ለቻናሌ ግን አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑን መስራት እንድሰራላችሁ የምትፈልጉት ነገሮች ካሉ ደግሞ ኮሜንት ላይ አስቀምጡልኝ። አስተያየት ካላችሁም ኮሜንት ላይ እያስቀምጣችሁልኝ ሄዱ የላችው። አሁን በዚህ በኖርማል በመምቻው በእንቁላል መምቻ እያደባለኩት ነው የሚገኘው ማለት ነው። በደንብ ስኳር እና የአትክልት ቂቤው እንዲዋሃድ ማለት ነው። ከዛ በዚህ መልኩ በደንብ ተዋህዶ ካለቀ በኋላ ሁለት እንቁላል ነው ለዚህ ያዘጋጀሁት። ሁለቱንም እንቁላል እንጨምረዋለን ማለት ነው። ይሄ ቢጫውና ነጩን አንለያየውም፣ አንድ ላይ ማድረግ እንችላለን። አንድ ላይ ነው የምንጠቀመው ማለት ነው እናደባልቀዋለን ማለት ነው። አያችሁት፣ እንዴት እንደዚህ ሆነ። ቅጥነቱ በዚህ ልክ እንመተዋለን ማለት ነው። በጣም መምታት ይሄን ያህል መምታት አያስፈልገውም የተወሰነ ስለሆነ ማለት ነው። ከዛ መቀጠል ለኩኪሳችን የሚሆነውን ቫኒላ አንድ በራሱ በቫኒላ ክዳኗ አንድን ያደረግኩት እሷን አደርግና አብረን ደግሞ ድጋሚ እናደባልቀዋለን ማለት ነው። ከዛ ዱቄታችንን በዚህ መልክ እንሰፍረዋለን ማለት ነው። ይሄ አሁን እየለካሁበት ያለሁት ሳህን በጣም ትንሽዬ ነው። በብርጭቆ ራሱ ማድረግ ትችላላችሁ ማለት ነው፣ በውሃ ብርጭቆ እንደምታዩት አልሞላሁትም። ብዙ ዱቄት በነገራችን ላይ አያስፈልገውም። ኩኪስ ሲሰራ የተወሰነ እያየን ነው ማድረግ የሚገባን ምክንያቱም እጃችን ላይ ያዝ እንዳያደርግ ብቻ እያየን የበቆሎ ዱቄት ነው እንዳልኳችሁ ሁለት የሾርባ ማንኪያን ያዘጋጀውት ጨምሮ ያለሁኝ። ትንሽ ትንሽ ሁሉንም ስታደባልቁ አንድ ላይ አታደባልቁት። ምክንያቱም ላይደባለቅ ይችላል፣ ዱቄት ሆኖ ሊቀር ይችላል እና መጨረሻ ላይ ስንጋግረው አሪፍ ላይሆን ስለሚችል ትንሽ ትንሽ እያደረግን በዚህ መልኩ በደንብ አድርገን እናዋህደዋለን ማለት ነው። ከዛ አንደኛውን የሰፈርኩትን ጨርሼ ግማሽ ነው እንደምታዩት የጨመርኩበት ግን ይሄ ማለት በቂ ላይሆን ይችላል ምክንያቱም ይህንን ስናዋህድ ነው የምናውቀው ማለት ነው ከዛ በመቀጠል ምንድን ነው የምናደርገው በእጃችን ያው እጃችን ሁልጊዜም ስራ ላይ ስንሆን እየታጠብን ስለምንሰራ በጣም በንጽህና በእጃችን እናደባልቀዋለን ማለት ነው ወይም እናቦከዋለን ስለዚህ ዱቄቱ የምንጨምረው እጃችን ላይ ምን ያህል ይዟል አልያዘም የሚለውን ነገር ቼክ እያደረግን ዱቄቱን እየጨመርን እናዋህዳለን ማለት ነው። የቀረውንም የበቆሎ ዱቄት ጨምሬዋለሁኝ በዚህ መልኩ። ከዛ ዱቄት የሚያንሰን ከሆነ ምክንያቱም ልክ እንዲ በእጃችን ስናዋህደው የሚይዝ እጃችን የሚይዝ ከሆነ አይሆንም ማለት ነው። ስለዚህ ዱቄቱን እየጨመርን እናዋህደዋለን በእጃችን እስከሚለቅ እጃችን ላይ ስናቦከው ስናደባልቀው እጃችን ልቅቅ እስከሚያደረግ ድረስ የተወሰነ ዱቄት ከላይ እያደረግን እናዋህደዋለን ማለት ነው። ይሄ አሁን ምን ያህል ቅድም አንድ አድርጌ ያለው ከዛ ግማሽ አድርጌ እያየሁ ነው፣ ግማሹን የሞላሁት ማለት ነው። ቶታሊ ሁለት ኩባያ ወይም በዚህ በእኔ መስፈሪያ ሁለት ከአንድ ሾርባ ማንኪያ አካባቢ ነው ዱቄት የጨመርኩበት ማለት ነው። በተረፈ ደግሞ የበቆሎ ዱቄቱን ነው ያያችሁት። እኔ ሁለት የሾርባ ማንኪያ ያደረግኩት። ከዛ በመቀጠል ምንድነው የምናደርገው? ጋጀነውን ሊጥ በላስቲክ እንደዚህ እናደርግና ፍሪጃችን ውስጥ ለአስር ለአስራ አምስት ደቂቃ እናቆየዋለን ማለት ነው። በላስቲክ የምናደርግበት ምክንያት ምንድን ነው? እንደዚህ አይነት የኩኪስ ውህዶች ይጣበቃሉና እንጨት ላይ ይሄ ስናደርገው ሊይዝብን ይችላል ማለት ነው። በጣም ስስ ስለሆነ ሊጡ ሊያያዝብን ይችላል ስለዚህ በዚህ መልኩ በላስቲካችን ሽፍን እናደርግና ወይም እንደሚመቻችሁ እናንተ እቃ ላይ አድርጋችሁ ላስቲኩን ከላይ መሸፈን ትችላላችሁ። በሚመቻችሁ መልኩ እናደርግና ፍሪጅ ውስጥ ከ10 እስከ 15 ደቂቃ እንከተዋለን፣ እናስገባዋለን ማለት ነው። እንግዲህ ይህንን ፍሪጅ ውስጥ 15 ደቂቃ ካስገባን በኋላ ለዚህ መስሪያ የሚሆነኝን ሲረብ እሰራለሁኝ አዘጋጃለሁ ማለት ነው። እንዳልኳችሁ ብዙ ነገር በተቻለ መጠን በቤት ውስጥ በሚዘጋጅና ምንም በተፈጥሮ መንገድ በሚዘጋጁ ነገሮች ነው አብዛኛውን ጊዜ ማድረግ የምፈልገው። አሁን ለምሳሌ የዚህ የሰራሁትን ሲረብ ስላረግበት የፈለኩትን ሲረብ እስከዛ ድረስ አዘጋጃለሁኝ ማለት ነው። እንዴት እንደማዘጋጀው እሱን በቀጣይ ቪዲዮ ላይ አሳያችኋለሁኝ። አሁን ግን ይህንን 15 ደቂቃ እሱን ሰርቼ ልመለስ። አሁን እንግዲህ ከአስራ አምስት ደቂቃ በኋላ ፍሪጅ ያስገባ ነውን ሊጥ አውጥተነዋል ማለት ነው። ከዛ በዚህ መልኩ እንቆራርጠዋለን። ይሄንን በምትፈልጉት መልኩ መቆራረጥ ትችላላችሁ። እኔ ግን ዛሬ ልሰራበት ያሰብኩት ቅርጾች በጣም ቀላል እንድታዩቸው ስለፈለኩኝ በቀላሉ ሊወጡ ሊሆኑ የሚችሉ ቅርጾች ስለሆነ በዚህ መልኩ ቆራርጫዋለሁ ማለት ነው ሊጡን ከዛ የተቆራረጡትን ሊጦች እንግዲህ በምታዩት መልኩ በእጄ በቀስታ እንደዚህ እንደዚህ እያድቦ ለቦልኩኝ ፓትራው ላይ አስቀምጣለሁ ማለት ነው። ምንም ነገር አይዝም፣ አያጣብቅም፣ ምን አይልም። ትንሽ ፍሪጅ ውስጥ መቆየቱ ይሄ ራሱ የራሱ አድቫንቴጅ ነው ማለት ነው ፍሪጅ ማቆየታችን። ስለዚህ በዚህ መልኩ እንደዚህ እያድቦ ለቦልኩኝ ፓትራው ላይ አደርጋለሁኝ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቻናል አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ ቤተሰብን ነው። እኔ በዚህ መልኩ እንግዲህ ሊጡን እያድቦለቦልኩኝ ፓትራው ላይ አደርጋለሁኝ ሁሉንም ጨርሳለሁ ማለት ነው። ቪዲዮ እንዳይረዝምባችሁ ነው፣ በተቻለ መጠን ለማፍጠን ሞክራለሁኝ። ከዛ በመቀጠል ምንድን ያደረኩት ሹካ ነው የምጠቀመው በኖርማል ሹካ፣ ልክ በምታዩት መልኩ ቅርጽ ቅርጽ እየሰጠሁት እሄዳለሁ ማለት ነው። አይላችሁ አሪፍ ቅርጽ ነው የሚመጣው። የቅርጽ ማውጫ ካላችሁ፣ የተለያየ አይነት ቅርጽ ማውጫ ካላችሁ በእነሱ መጠቀም ትችላላችሁ ማለት ነው። ግን በቀላሉ እንድትጠቀሙበት ነው ይህንን እያደረግኩት። በቀጣይ አሪፍ አሪፍ የተለያዩ ኩኪሶችን ስለምሰራላችሁ እንዴት እንደሚሰራ በደንብ አሳያችኋለሁ። በቀጣይ የተለያየ ቅርጽ በመስጠትና በትክክል ልኬቱን በማስተካከል እንዴት እንደሚሰሩ ኩኪቶች አሳያችኋለሁ። አሁን ግን በቀላሉ በቤት ውስጥ እንድሰሩት ከፈለጋችሁ እንድታዩት ያህል ያዘጋጀሁት ቪዲዮ ነው። እንደምትወዱት ተስፋ አደርጋለሁ። እንደምታዩት እንዲሁ በቀላሉ በሹካ ጫን ጫን ብያልኩ ሼፕ አስተካክለዋለሁ ማለት ነው። ያምራል። በዚህ መልኩ ቅርጹ ወጣ ማለት ነው። በመቀጠል እንግዲህ የቀረኝን ሊጥ ደግሞ በቅርጽ ማውጫ ቤት ውስጥ በሚገኙ በቀላል እነዚህ ቅርጽ ማውጫዎች በመጠቀም የተለያየ ልብ ቅርጽ እና ክብ ቅርጽ አድርጌ ሼፖቹን እያወጣው ነው ማለት ነው። እዚህ ጋር ልብ ማለት ያለባቸው ነገሮች ምንድን ናቸው? ቅርጹን ስታወጡ የሚቀሩት ዳርዳር አሁን እንደምታያቸው ማነሳቸው ሊጦች እነሱን ነው መጀመሪያ ማንሳት ያለባችሁ። ምክንያቱም ሊጡ ሴንሴቲቭ ነው፣ በቃ በቀላሉ ቁርጥ ቁርጥ የሚል ስለሆነ ተጠንቅቃችሁ በዚህ መልኩ ማንሳት ትችላላችሁ ማለት ነው። እንግዲህ በምታዩት መልኩ በክብ እና በልብ ቅርጽ እና በሹካ የሰራሁት ቅርጾች አሉ። በዚህ መልኩ የዚህ ኩኪዝ በዚህ መልኩ ሰርቸዋለሁኝ ሊጡም ማለት ነው። ቀጣይ ምንድነው ወደ ኦቭናችን ማስገባት ነው ያለብን ማለት ነው። ኦቭናችን በዚህ ያህል ማለት የሁሉም ኦቭን ስለሚለያይ እንደዛ ለማለት ይከብዳል። ቢሆንም ግን እኔ አሁን ለምሳሌ የምጠቀመው መቶ ሀምሳ ላይ አድርገው እና የላይኛውን የታችኛውን ደግሞ በሰላሳ ደቂቃ አረገዋለሁ ግን ኩኪዝ ሁሉ ሰላሳ ደቂቃ ይፈጃል ማለት አይደለም ከሰባት ደቂቃ እስከ አስር ደቂቃ እስከ አስራ ሶስት ደቂቃ እንደሰጣችሁት የሂት መጠን ነው የሚወሰነው። እንደዛ ታረጉት እና እያያችሁት ግን ማለት ነው። ምክንያቱም ትንሽ አንድ ደቂቃ አለፈ ማለት እዛው ውስጥ ሆነ ወዲያው ይቃጠላል ማለት ነው፣ ይጠቁርብናል። ልክ እንዲህ በስሎ ሲወጣ ይሄን ይመስላል ኩኪዙ ከዛ እዚህ ጋር ቅድም እንግዲህ በመሀል ያዘጋጀሁት ሲረፕ አለ ብያችኋለሁ። ይህ ሲረፕ እንዴት እንዳዘጋጀሁት አሳያችኋለሁኝ። እሱን እንግዲህ ዲኮር እናደርጋለን ወይም እንቀባዋለን ማለት ነው። ከዛ ምክንያቱም አንድ ነገር ሲሰራ በተለይ የምግብ ነገር ውበት ነው ዋናው። አይን ነው የሚበላው። አይን ከጠገበ በኋላ ነው እንግዲህ ወደ ሌላው የሚካሄደው ስለዚህ እኔ የሰራውት ሲረፕ እንግዲህ ወፍራም ስለሆነ በማንኪያ ነው እየቀባሁኝ ያለውት ማለት ነው። ይህንን ቀጠን ነው ባረገው በቀላሉ እየነከርኩኝ መጠቀም ይችላለሁኝ። ግን ለጊዜው ያዘጋጀሁት እንግዲህ በምታዩት መልኩ ወፈር ያለ ሲረፕ ስለሆነ እሱን በማንኪያ ነው እየቀባሁ ያለውት ማለት ነው። እናንተ በቀጠን አድርጋችሁ እየነከራችሁ መጠቀም ትችላላችሁ። የሚቀለውን መንገድ እሱ ነው ማለት ነው። እኔ ግን አሁን ለዛሬ የማሳያችሁ በዚህ አይነት መልኩ ነው። ይሄ እንዲህ እያደረኩኝ እንግዲህ ሳህኔ ላይ እየደረደርኩ ነው ማለት ነው። በመጨረሻም እንግዲህ ኩኪዜን እንደዚህ አድርጌ ዲኮር አድርጌዋለሁኝ። በምታዩት መልኩ ኩኪዙ ተጠናቋል ማለት ነው። በጣም ያምራል፣ በጣም አሪፍ ነው። ብዙ ሰዓትም የፈጀ አይደለም። በጣም በቀላሉ ነው የተዘጋጀው። እንደምታዩት በጣም ያምራል። በቀላሉ እቤት ውስጥ በዚህ መልኩ ማዘጋጀት ትችላላችሁ ማለት ነው። አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁኝ። በቀጣይ ደግሞ ሲረቡ እንዴት እንደሰራሁት ማወቅ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ተጨማሪ ደግሞ ሌሎች ምን ብሰራላችሁ የተሻለ ይሆናል የሚለውን ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው።